ደቡብ አፍሪካ የሸነፈችበት የዋይት ሃውስ ውሎም እኔ እንግዲህ እንደ ኳታር የምሰትህ አውሮፕላን የለኝም አዝናለሁ። ፕሬዚዳንት ሲሪል ራማፎዛ ፕሬዚዳንት ዶናልድ ትራምፕ በየካቲት ወር በዩክሬን መሪ ቮሎድሚር ዘለንስኪ ላይ ያደረሱትን ድብድብ የሚያስታውስ ውጥረት በበዛበት ዋይት ሃውስ ስብሰባ ላይ ከደቡብ አፍሪካው ፕሬዝደንት ሲሪል ራማፎዛ ጋር ረቡዕ ዕለት ከደቡብ አፍሪካው ፕሬዝደንት ሲሪል ራማፎዛ ጋር ፊት ለፊት ተፋጠዋል። የአሜሪካ የስረት ልጅ የሆነችውን እስራኤልን ጋዛ ላይ የፈጸመችውን የዘር ማጥፋት ፍርድ ቤት መገተሯን ተከትሎ የዩናይትድ ስቴትስ ሁለተኛ ትልቅ የንግድ አጋር የሆነችውን ከደቡብ አፍሪካ ጋር የነበራቸውን ግንኙነት ጥላሼት ተቀብቶ በፖለቲካ ሽኩቻ ውስጥ በመግባት አሜሪካ ለደቡብ አፍሪካ በጣም የሚያስፈልጋቸውን እርዳታዎች ሰርዛ ለአናሳ ነጭ አፍሪካነርስ ተከራካሪና ጥገኝነት ሰጪ መሆኗ፣ የደቡብ አፍሪካ የሀገሪቱን አምባሳደር ማባረሯ፣ የትላንትና ወቅት ስብሰባ የሀገራቸውን ግንኙነት ወደ አዲስ ለመቀየር ተስፋ አድርገው ነበር። ትራምፕና ምክትል ፕሬዚዳንት ጄዲ ቫንስ የዩክሬኑን ዘለንስኪ በቮል ኦፊስ የፈጸሙትን ለመድገም በማሰብ በፍጥነት የስብሰባውን መንፈስ ቀየሩት። የደቡብ አፍሪካውያን የነጮች አያያዝ አሳሳቢ መሆኑን ያሳያል ያሉት ጉዳዮች ዝርዝር ውስጥ ተዘርዝሮ ቪዲዮ በማጫወት እና በተደራረቡ የታተሙ የዜና መጣጥፎች ክሳቸውን ያሽጎደጉዱት ጀመር። ደቡብ አፍሪካ የነጮች መቃብር ናት በማለት ነጭ መሰሎችንና የተቃዋሚ መረጃዎች አነቃቂ ንግግሮችን ሲናገሩ የሚያሳዩ ቪዲዮዎችን ያሳዩት ትራምፕ እየተሰደዱ እንደሆነም የሚሰማቸውና ወደ አሜሪካ እየመጡ ያሉ ብዙ ሰዎች አሉን። ስለዚህ ስደት ወይንም የዘር ማጥፋት እየተካሄደ እንዳለም ከተሰማን ከብዙ አካባቢዎች እንወስዳለን። የደቡብ አፍሪካው በፍጹም መረጋጋት ከትራምፕ አጠገብ ወንበር ላይ ተቀምጦ በዝግታ የቀረውን ይገባኛል ጥያቄውን ወደኋላ ገፉ። ፕሬዚዳንት ማንዴላን አርያነት እንደ ሰላም ፈጣሪነት ጠቅሰው በሀገር የዘር ማጥፋት ብቻ የለም ሲሉም ንግግራቸውን የጀመሩት ራማፎሳ እንደ አውሮፓውያን አቆጣጠር በ1994 ኔልሰን ማንዴላ የመድብለ ፓርቲ ዲሞክራሲያዊ ከመፈጠሩ በፊት በጥቁሮቹ ላይ ለዘመናት ሲደርስ የነበረውን አስከፊ አድሎና በጥቁሮች ላይ ሲደርስ የቆየችውን የደቡብ አፍሪካ አዲስ የመሬት ማሻሻያ ህግ እንደ አፓርታይድ ኢ-ፍትሃዊ ለመቅረፍ ያለምንም ካሳ ለህዝብ ጥቅም ሲባል በጥቂት ነጮች የተያዙ መሬቶችን ለብዙሃን ማከፋፈሏ ፍትሐዊነት እንጂ ጭቆና አለመሆኑን ገልጸው በዚህ ሂደት ዝርፊያ አልተፈጸመም እና ማንኛውም ትዕዛዝ በፍርድ ቤት መቃወም ይቻላል ሲሉም የትራምፕን ውንጀላ ውድቅ አደረጉም። ራማፎዛ ደቡብ አፍሪካ ውስጥ ወንጀል እንዳለም ተናግረው አብዛኞቹ ተጠቂዎች ጥቁሮች ናቸው ሲሉም ተናግረዋል። ትራምፕ ገበሬዎቹ ጥቁሮች አይደሉም አሉ። ራማፎሳ ጥቁሮቹ ናቸው ተጎጂዎች፣ ለዚህ በሰነድና በሰው ማስረጃ ማቅረብ። እኛ ከእርስዎ ጋር ለመነጋገር ፈቃደኛ ነን። በዩናይትድ ስቴትስ እና በሌሎች ቦታዎች የቅኝ ገዢዎች መሰብሰቢያ ሆነዋል። ይህ አፓርታይድ ነው በማለት በነጭ ገበሬዎች ላይ እየደረሰ ያለውን የዘር ጥቃት አስመልክቶ የትራምፕ ወንጀላ በግልጽ ውድቅ አድርገዋል። በደቡብ አፍሪካ የዘር ማጥፋት ወንጀል የለም ራማፎዛ በአጽንኦት የተናገሩት አጉል ጎልቶ የተሰማ እውነታ ነበር። በዚህ ስብሰባ ትራምፕና ምክትል ፕሬዚዳንት ጄዲ ቫንስ የዩክሬኑን ዘለንስኪን ባልተለመደ መልኩም የፈጸሙትን ለመድገም ቢያስቡም በዚህ ስብሰባ ላይ አልተሳካላቸውም። እየተደጋገመ ያለው ያልተለመደ ልውውጥ የውጭ ሀገራት መሪዎች የትራምፕን ግብዣ ስለመቀበል ደግመው እንዲያስቡ ያሳየ ሲሆን ከውይይቱ በኋላ ራማፎዛ በንግድ ልውውጥ ላይም ለማተኮር ሞክረዋል። ለጋዜጠኞቹ በሰጡት መግለጫ ሁለቱ ሀገራት በደቡብ አፍሪካ ወሳኝ በሆኑ ማዕድናት ላይ ለመወያየት ማስማማታቸውንም ተናግረዋል። የንግድ ሚኒስትሩ እንዳሉት የአሜሪካ መንግስት ፈሳሽ የተፈጥሮ ጋዝ ከዩኤ መግዛቱን ያካተተ የንግድ የንግድና የኢንቨስትመንት ፕሮፖዛል አቅርቧል። ጉዳዩን እናስብበታለን ብለዋል። የቢዝነስ ባለጸጋ ራማፎዛን ለመደገፍ በስብሰባው የተገኙ ሲሆን ወንጀል በቦርዱ ላይ ችግር እንደሆነና ብዙ ጥቁር ሰዎችን እየሞቱ እንደሆነም ተናግሯል። በመጨረሻም እንዲህ ሆነ። አንድ ጋዜጠኛ ለትራምፕ ከኳታር መንግስት የተሰጣቸውን አውሮፕላን በተመለከተ ጥያቄ አቀረበ። ትራምፕ እያብራሩ እያለ የደቡብ አፍሪካው ፕሬዝዳንት ጣልቃ ገብተው፣ የደቡብ አፍሪካ መሪ ተረጋግተው በነገሩ ሸንቆጥ አድርገዋቸዋል። እኔ እንግዲህ እንደ ኳታር የምሰጣችሁ አውሮፕላን የለኝም አዝናለሁ ሲሉም ተሳለቁ።